ሰላም ቤተሰብ አዲስ አዲስ አዲስ አዲስ ጉድ ያለ ተመልካቾቻችን፣ እንግዲህ ዛሬ የተፈጠረው በጣም የሚገርም ነገር ተፈጥሯል። የተፈጠረው ነገር ምንድን ነው ካላችሁኝ፣ እንግዲህ ሄርሜላ ብሩክ አቤል አብርሽ ሆነው እንግዲህ ወደ ኩሪፍቱ ገብተዋል። ኩሪፍቱ ሄደው ደግሞ ምን ምን ነገር ሊፈጠር እንደሚችል በጣም ብዙ ነገር መገመት አይከብድም እንግዲህ ተመልካች አብርሃምን ደስ ይለዋል፣ ፈታ ዘና ይላል፣ ይዝናናል። በቃ እሱን ትሪት ለማድረግ እሱን በቃ የሆነ ነገር አለ፣ ፕሮቴክት ለማድረግ ከብዙ ችግሮች ከብዙ ነገሮች ችግር ፕሮቴክት ለማድረግ ያው ኩሪፍቱ ሪዞርት ነው፣ ይዘውት ሄዱ ወደ ቢሾፍቱ። እንግዲህ ተመልካች ቢሾፍቱ ተሄዶ ምን ሊፈጠር እንደሚችል ምን ነገር ሊመጣ እንደሚችል እንግዲህ ስንት ነገር አለ ሴትና ወንድ አንድ ላይ ሲሆን ምናምን በቃ አይደል? በጣም ብዙ ነገሮች እየተፈጠሩ ነው ያሉት ተመልካች። እንግዲህ ነገሩ እየለየለት ያሄደ ይመስለኛል። እንግዲህ ወደ ኩሪፍቱ የመሄዱን ሀሳቡ የሄርሜላ ነው። ሄርሜላ እንግዲህ ሁሎችን ገንዘብ ከበር ለማድረግ ያው እንግዲህ አንድ ሮም ሀያ ሺህ ብር ነው ኩሪፍቱ ሪዞርት እንግዲህ የዛን ሁሉ የሦስቶችን በቃል ጋር ራሷ ትሪት ልታደርግ እንደሆነ ከበር ልታደረግ እንደሆነ ብዙ ነገር እየተናገረች ነው። ተመልካቾች እንግዲህ ምን ሊፈጠር እንደሚችል እስቲ ገምቱ እናንተ እንግዲህ አብርሃም እና ሄርሜላም ረ እንግዲህ ነገርየ እየተጠቃረበ ነው። ሄርሜላ አንተን ትሪት ለማድረግ በሚል ሰበብ እንግዲህ ፍቅር ፍቅር ልትጫወት ነው። ላይፏ ልትቀጭ ነው፣ ሊዋኝ ነው። የዋና የዋና ማቴሪያል ትገዝቷል። ኩሪፍቱ ሪዞርት ውስጥ ሊወይ ነው። ፈታ ሊባል ነው። ዘና ሊባል ነው። መጠጥ ይጠጣል፣ ይበላል። ስንት ነገር አለ እንግዲህ ሁላችንም እንደምናውቀው እናቀው እንግዲህ ከተበላ ከተጠጣ በኋላ እንግዲህ ይመሻል። ሲመሽ ምን ሊፈጠር እንደሚችል እያንዳንዳችሁ እንግዲህ የምትገምቱት ነገር ነው። እንግዲህ አንድ ሴት እና ወንድ አንድ ላይ ሆኖ ችግር አይፈጠርም ለማለት ይከብዳል። ነገሩ እንግዲህ እንዳየሁት ከሆነ ለሄርሜላ አልጋ በአልጋ ይሆንላል ዘንድ የምትፈልገውን እቅድ ለማሳካት አሁን በጣም ውዱና ምርጡ ለእሷ ስፔሻል የሆነው ሰዓት ነው። እንግዲህ እነዛ ሁለቱ አቤልና ብሩክ ደግሞ የዚህ ሀሳብ ባለቤት ናቸው። እንግዲህ አብርሃም ምንም አይነት ነገር መጠየቅ አትችልም። በቃ አንተ እዚህ ለምን መጣን ብለህ ለመጠየቅ ሳይሆን እንግዲህ ወጪም በእኛ ነው። አንተ ትሪት እንድትሆን አንተ መቃፈታ እንድትል አንተን ደስ እንዲልህ አንተ እንዳይደብርህ አንተ የሆነ ጊዜ ማሳለፍ ስላለብህ ነው ምናምን እያሉ ከጎን ከጎኑ እየጀነጀኑት ነው፣ ተመልካች። እነሱ ደግሞ እንግዲህ እያንዳንዳቸው ብዙ ነገር ያው እንደሚፈጠር ግልጽ ነው። ያው ከተፈጠረም እንግዲህ ተመልካች፣ ነገሩ አቅሉን አጧል። ወደ መጥፎ ወዳልሆነ ነገር ውስጥ እየገባን ያለ እንግዲህ ያው እንግዲህ መኪናው በመቶ ሀያ ፍጥነት እየተነዳ ነው ወደ ኩሪፍቱ ሲከደው ተመልካች እንግዲህ ሄርሜላ እራት እንድትጋብዘኝ ይፈልጋለው ስትለው አይራት ማን አልጋብዝም፣ ልትጋብዥኝ እኛ አንቺ ፈታ ልታደርጊ እኛ መጣሽ እኛ አንቺ ስለዚህ አንችንሽ ልትጋብይ ስራት። እንዴት ሴት ልጅ አፏን አወጣ? እንዴት ነው እራት ጋብዘኝ ትበል ማለት አለባት? ሁልጊዜ ግዜ እኔ ነኝ እንደዚህ ላድርግልህ፣ እኔ ነኝ እንደዚህ ልንከባከብህ ምልህ እንዴት አንተ ወንድ ልጅ ነው መጠየቅ ያለበት አይነት ነገር እየነገረችው ነው እንግዲህ ራት ገብዣ በእኛ ሀገር አመለካከት የምን ሀሳብ እንደሆነ ግልጽ ነው፣ ታውቁታላችሁ። ምንም ይሄ ማብራሪያ የሚፈልግ ነገርም አይደለም። ራት አንድን ሴት ራት ልጋብዝሽ ከተባለች ኦሬዲ ያለውን ዝግጅት ሁላችሁም የምናቀው ነገር ነው። ምንም ይህ አዲስ ነገር አይደለም። ራት ተጋብዝ ማለት ሌላ ጉዳይ ነው። ስለዚህ እንግዲህ ራት አንችልሽ የምትጋብዥ ብሏል። እንግዲህ ራት ልጋብዝህ ስትለው እሷ እንግዲህ ራት ተጋብዘው የተፈጠረው ነገር ይፈጠረ፣ እኔ ግን በቃ ከዛ በኋላ ነገሩን ማየት መስማትም አልፈልግም። እንግዲህ ተመልካች ከዚህ ብዙ ትዝብት ይወስዳል። በቃ በጣም ብዙ ነገር የምንታዘበው ነገር አለ። አባትየው ጋሽዬ በዛ ጣብር ግፍ እያለ እነሱን ለማገናኘት ይለፋል። አቶ አብርሃምና ወይዘሮ ሄርሜላ ደግሞ በናቤል ብሩክ በናቤልና በብሩክ መተባበር ፍቅራቸውን እዚህ እየቀጩ ነው። ስንት ችግር ሊፈጥሩ ነው። ጋሽ ደግሞ በዛ ነገሮችን ሊያስተካክል ይታገላል። ሩታ ደግሞ ሰውየው ከዚህ በኋላ መጣ አይጠቅመኝም፣ አብርሃም ለኔ ከዚህ በኋላ ባላ አይሆነኝም፣ ምንም አይሆነኝም ምናምን እያለች ነው። አብርሃም እንግዲህ እንደምታዩት ከሆነ ያው እንግዲህ ያው ሻንጣቸውን ሸካክፈው እንግዲህ የተባለ ለአራት ቀን ነው ለአራት ቀን ወይም ደግሞ ለሁለት ሳምንት ሊሆን ይችላል እስከምንፈልግ ጊዜ እንቆያለን ተብሏል። እንግዲህ በዚህ ረዥም ጊዜ ውስጥ ምን ሊፈጠር እንደሚችል ከባድ ነው። ስለዚህ ተመልካች እስቲ እያንዳንዳችሁ ሐሳባችሁን አስተያየታችሁን እንድትሰጡበት በዚህ ጉዳይ ላይ ዛሬ ወደ ኩሪፍቱ የተሄደበት ሚስጥር፣ እንግዲህ ብዙ ነገሮች እንሰራለን፣ ብዙ ነገር ከኛ እንድጠብቁ እያሉን ነው። ሁላችንም እናያለን። መልካም ጊዜ ይሆንላችሁ። ቻው